የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነ የምናልፍባቸው እሳቶች ያበስሉናል። የምናልፍባቸው መከራዎች ያበስሉናል። ላይፍ ነው የሚያበስለው። የምታልፊባት መንገድ ነች የምታበስለው፣ ወደ ማቹሪቲ የምታመጣሽ ትጋትና ልፋት። ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል። መሄድ መጓዝና መኳተን ደሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ ምትጂ ነው። መኳተን ዘን ብሎ መዞር ነው። መኳተን ነው አንዳንዴ በህይወታችን መኳተን ያጋጥመናል። እንኳትናለን። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ስራ መልካም ነው። ተገቢ ነው። መስራት ግን ልክ አለው ጊዜም አለው። ክፉ ሰው ያጠራቅማል ይላል። እግዚአብሔር ለሚፈራ ሰው ያወር ሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ለፍቶ ትቶ ትሄዳል እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ትጋትና ልፋት ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል ዲሊጀንስ ማለት ነው እንደውም ትጋት የትጉ እጅ የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል። ትጋት የእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት፣ ዝም ብሎ መልፋት። አሁን መሄድ መጓዝና መኳተን ደሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዘን ብሎ መዞር ነው፣ መኳተን ነው። አንዳንዴ በህይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ ሁለት ሶስት ስራ ይሠራሉ። ሶስት ስራ ጠዋት 12 ሰዓት እስከ ምሳ ሰዓት ከስራ ወጥቶ ቤት ይመጣሉ። እንደምንም ግበልቶ ይተኛሉ። እንደገና ጠዋት ፎር ዋት ምን ለማድረግ? አዲስ አበባ ቤት ሰራሁ፣ ነው ጥሩ አልበቃሽም። ግን አሁን ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ፣ እንትን ማድረግ መቼ ነው እንጆ የምታደርግ? ያንን ቤት ለፍቶ ለፍቶ ለፍቶ ለፍቶ ለፍቶ ለፍቶ ቁጭ ብሎ እንጆ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ ኤርሊ ሪታየርመንት የሚሉት አላቸው። በጣም ኤርሊ ሪታየር ያደርጋሉ፣ በ45 ዓመታቸው በ50 ዓመታቸው ከዘስ ይዞራሉ፣ አገር ለአገር ይዞራሉ፣ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ እንጭ እያደረጉታል። ያስቀምሽ ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ። ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርካሊክ ስራ መልካም ነው። ተገቢ ነው መስራት። ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ለፍተሽ ለፍተሽ ለፍተሽ ሳትደሰችበት ምንዲላል ክፉ ሰው ያጠራቅማል ይላል፣ እግዚአብሔርን ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ለፍቶ ትቶ ትሄዳል። እና ኢንጆይ ማረግ በረከት ነው የህይወት የሰጠሽን ነገር ን ማድረግ አለብሽ። ቆንጆ መጽሐፍ አለች ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና ኤንድ ኢትስ ኦል ስሞል ስታፍ ይላል። ተምብለ በትናንሽ ወማ የማይረባው ነገር ለጊዜህን አታባክን፣ አትጨነቅ። ለማይረባ ነገር ሀሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። አንድ ምሳሌ ልንገርሽ። በጣም ገንዘብ ያላቸው ሀብታም ወዳጆች አሉ። እና አንድ ቀን ድንገት ምሳ እየበላን ጥያቄ ጠየኳቸው። ቫይታሚን ተወስዳላችሁ? አልኳቸው። ቫይታሚን ለምንድን ነው የምወስደው? ቫይታሚን፣ ጤነኛ ነኝ፣ ምንም ችግር የለብኝም አለኝ። አንዱስ አረን ያስበው አላውቅ፣ ለምን ወስዳለኋል? ቫይታሚን ተዘጋጅቶ ተቀምጧል። ደሞ አንድ ነበረች እዚህ ውስጥ ቻ እዚች ውስጥ ቫይታሚን ኤ አለ። ቫይታሚን ቢ ዋን፣ ቢ ቱ፣ ቢ ሲክስ አለ። ቫይታሚን ሲ አለ። ቫይታሚን ዲ አለ። ቫይታሚን ኤ አለ። ግን ቫይታሚኖች ብቻ አይደለም። አይረን አለ፣ ፎሌት አለ፣ ኮፐር አለ፣ ማግኔዚየም አለ፣ ማንገኔዝ አለ። ሚኔራሎቹ በሙሉ አለው እዚች ውስጥ በቀን አንድ እቺ መውሰድ ማለት ህይወትሽን ማስተካከል ማለት ነው። አንድ እችል ለምንድን ነው እኛ የተሰራነው ከሚኔራልስ ነው። ለምሳሌ አጥንታችን የተሰራው ከካልሲየም ነው። እንደምታውቂው ወተት አንጠጣም። ካልሲየም ወተት ውስጥ አለ፣ ግን ወተት አንጠጣም። ብዙ ጊዜ ለህፃን ልጅ ነው የሚመስለን ወተት አይደለም። ምን ይሆናል? እድሜ ስልሳ ምናምን ሲሆን ኦስቲዮፖሮሲስ ታውቂያለሽ? ፓብሊክ ሄልዝ ተማሽ። ኦስቲዮፖሮሲስ ይመጣል። አጥንት መሳሳት ይመጣል። እያ ሌላው ማግኔዚየሙም፣ ፖታሲየሙም፣ ማንጋኔዙም፣ አይረኑም፣ ኮፐሩም፣ ፎሌቱም። አሁን አይረን ለደም መስራት በጣም ይጠቅማል። ቫይታሚኖቹ በሙሉ ለፀጉርሽ፣ ለቆዳሽ፣ ለሁሉ ነገር የሚሆኑ እች ውስጥ አለች። እችን የሚወስዳት በቀን አንድ የሚወስዳት ሰው ስንት ነው? አሁን እነሱ ናታዎቹን ጠየቁ። ውጭ ሀገር የሚዞሩ ናቸው። ከዛ እንዲለምን ነው አሁን እችን በመውሰድ የወደፊት ጤንነቴን እጠብቃለሁ። እኔ ወስዳለሁ፣ በየቀኑ አንድ ወስዳለሁ። ተዘጋጅቷል። አንድ በቀን የምትወሰድ ሜጋ ሜን የምትባላለ፣ ሜጋ ውመን የሚባላለ። እዚህም በእኛ ሀገርም በጂን ሶቪየት በተለያየ ስም ተዘጋጅቷል። ሁሉ ነገር አለበት። አንድ ሺህ ብር ስጋ እንገዛለን፣ ሁለት መቶ ብር ይህን አንገዛል። ለአንድ ወር የሚሆን ዲያስፖራውን ብጠይቂ እኔ አንድ ስብሰባ ላይ ጠየቁ። በጣም ሞደርን ያሉበት ቦታ እያስተማርኩ፣ እስቲ ቫይታሚን የምትወስዱ እጃቸውን አሳዩኝ አልኩኝ። የለም እጅ። አንድ ልጅ እንጃ እውነቱን ይሁን አይሆን አለውቅ፣ ብቻ እጁን አነሳ። የሆነ ዲያስፖራ ነገር ነው። ይህን አንወስድም። ፀጉር ሲያድግ ቫይታሚን ይፈልጋል። ቆዳሽ ይለወጣል። በሚሊዮን የሚቆጠሩ የቆዳ ሴሎች ይሞታሉ መተካት አለባቸው። ቫይታሚኖች ይፈልጋሉ። አጥንታችን፣ ሜታቦሊዝማችን ያለው ውስጣችን ያሉት ሁሉም እነዚህን በሙሉ አይረኑን ከወፐሩ ማገን ማንገን ይዘው ይፈልጋሉ። እንደው በእግዚአብሔር ተአምር የተወሰነ ምግብ እንበላለን። አንዳንድ ሰው ፍሩት አይበላም። ጎመን የድሃ ምግብ ነው የሚመስለው፣ ቬጅተብልስ የድሃ ምግብ ነው የሚመስለው። ስለዚህ ጎመን ምናምን ሲባል እንደ ድሃ ምግብ ነው የሚቆጠረው። ስለዚህ በቃ ስጋ የሆነ ነገር ሀብታም የሚመስሉ ነገሮችን እንበላለን እና ቫይታሚን አንወስድም። አሁን ሰልፍ ኬር ሲባል አንዱ ይሄ ነው። ለየቀኗ መወሰድ አለበት በተለይ ደግሞ ከአርባ ዓመት በላይ ለሆኑ ሰዎች ቫይታሚን ይዘ ማስት ተዘጋጅቶ ተቀምጦላል። ከውጭ ሰው ምን ላምጣላቸው ስትባሉ ቫይታሚን አምጡልኝ በሉ። ተዘጋጅቶ ሜጋሚን በተለያየ አይነት ተዘጋጅቶ ሁሉ ነገር ከተው አዘጋጅተው እዚች ውስጥ አድርገው ዋጣት ብለው ሲያስቀምጡ እችን አሉጥ ግን ይህን በማዋጤ ግን ብዙ ለውጥ ምጣሉ። እሺ ስለዚህ አንዱ ዳይት ነው፣ አመጋገባችን ላይ ነው። ጎዳን አመጋገብ እንመገባለን። ኮሌስትሮል የሚጨምሩ ምግቦችን በጣም እንበላለን። አቅም ኑሯችን ሲለወጥ እንደዛ ነው የምናደረገው። ስኳር ያለበት ነገር በጣም እንጠጣለን። ስኳር እናበዛለን፣ አንጠነቀቅም። እንደዚህ አይነት ነገሮች እናደርጋለን። የጤና ምርመራ ብትጠይቂ በዓመት አንድ ቀን እንደው ሄደን አርሾ እንኳን ሄደን የደም ምርመራ ምናምን አናደርግም ካላመመን በስተቀር። ስለዚህ አሁን ዳይት ማስተካከል ካሁኑ ዳይት ማስተካከል እኔ አሁን ግሉተን ሴንስቲቭ እንደሆንኩኝ ስላወቅ ነው ራሴን ግሉተን ፍሬ ያደረኩት። የተለያዩ ነገሮች የማያቸው ምልክቶች ነበሩና በተለይ አንድ ግሬን ብሬን የሚል መጽሐፍ ነበ። ከዛ ችግሬ ናገኘሁት ሙሉ በሙሉ ግሉ ተናፎ ይዳረግ። ከዛ ኤክሰርሳይዝ ማረግ ወክ ማረግ እንደ እንደ አይነቱ እንደ አቅምሽ ጂም ሄዶ ጂም ይሄድ ጂም ሄድ ማይችለው ወጥቶ አንድ ሰላሳ ደቂቃ ወክ አርጎ ይመለስ። ምግባችን ውስጥ እንትን ጨምርበት፣ አታክልትን ጨምር፣ ጎመን ከየአይነቱ ፈልጭና አቅም እህ እሷን እናድርግ ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ፣ አንዳንድ እየሄድ እንመርመር ራሳችንን ቴክ ኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆን በኋላ ላይ ነው ወደ 60 ናንን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር። እነዚህ ሰዎች አንዱ የተጸጸቱበት ኤክሰርሳይስ አላረግም ነበር፣ ዳይቴ ዝም ብዬ ዝም ብዬ ጃንክ ፉድ ነበር ምበላው ጤነኛ ነኝ ብዬ ዝም ብዬ እያገኘሁትን ነበርም በላው ያው ሂሳቤን አገኘ ይላሉ። እነ ሰልፍ ኬር በጣም ኢምፖርታንት ነው።